ታሪክን የኋሊት። በአላባማ ጥቁሮች በአውቶቡስ የፊት ወንበር ለመቀመጥ የተጣለባቸው ገደብ በጠቅላይ ፍርድ ቤት ውሳኔ እንዲነሳ የተደረገው በ1948 ዓ ም በዛሬው ቀን ነበር። በሞንቲጎመሪዋ አላባማ ከተማ ጥቁሮች በአውቶቡስ ሲሳፈሩ ከመካከለኛ ወንበር በኋላ እንጂ ከፊት ባለው ወንበር እንዳይቀመጡ የተከለከሉ ነበሩ። ጥቁሮች፣ በአውቶቡስ የፊት ወንበር እንዳይቀመጡ የሚከለክለውን ዘረኛ ፖሊሲ በፍርድ ቤት ውሳኔ እንዲቋረጥ፣ መነሻ የሆነችው ሮዛ ፓርክስ ናት። ሮዛ ፓርክስ፣ ለጥቁሮች መብት በሚደረገው እንቅስቃሴ ንቁ ተሳታፊ የሆነች የአላባማ ከተማ ነዋሪ ነበረች። ሮዛ ከቤቷ ወደ ስራዋ ለመሄድ በተሳፈረችበት አውቶቡስ የፊት ወንበር ተቀመጠች። የአውቶቡሱ ሹፌር ለጥቁሮች በተከለከለ ወንበር የተቀመጠችውን ፓርክስን ወደ ኋላ እንድትሄድ አዘዛት። አልተቀበለችውም። በቁጣ ሊያስገድዳት ሞከረ። እምቢ አለች። ሮዛ ፓርክስ አመፀች። ሾፌሩ ለፖሊስ ተናገረ። ፖሊሶች እንድትለቅ ቢያዟትም፣ እምቢ ስላለች ጣቢያ ወስደው አስሯት። 14 ዶላር መቀጫ እንድትከፍል ተነገራት። የሮዛ ፓርክስን መታሰር፣ በዘር መድልዎ የሚንገላቱት ጥቁር አሜሪካውያን በዝምታ አላለፉትም። የጥቁር ሴቶች ማህበር፣ የሮዛ ፓርክስን መታሰር ተቃውሞ ጥቁር ሴቶች ለመብታቸው እንዲነሱ የጽሑፍ ቅስቀሳ በተነ። ገንዘብ ከፍለን ለምንሳፈርበት አውቶቡስ ወንበር መለየታችን እንቃወማለን የሚል የሰላማዊ አመፅ አድማ ተጠራ። የጥቁሮች አብያተ ክርስቲያናት ካህናትም፣ ድርጊ ቱን ለመቃወም ማርቲን ሉተር ኪንግ የሚመራው አስተባባሪ ኮሚቴ አዋቀሩ። በአላባማ፣ ማንኛውም ጥቁር በአውቶቡስ እንዳይሳፈር ጥሪ ተደረገ። የስራ ቦታቸው ራቅ ያሉት በጠዋት ተነስተው በእግር እንዲሄዱ፣ መኪና ያላቸው ጥቁሮች ለሌሎች እገዛ እንዲያደርጉ ተወስኖ ተግባራዊ ሆነ። ጥሪውን ሁሉም ጥቁሮች ተቀብለው፣ አውቶቡስ የሚሳፈር ጠፋ። ለወራት አድማው በመቀጠሉ፣ በመጓጓዣ ያለው ንግድ በኪሳራ አሽቆለቆለ። ባለሀብቶች፣ አውቶቡሶቻቸውን ለማቆም በመገደዳቸው የመንግስት ግብር በእጅጉ ቀነሰ። ኪሳራውንና የአድማውን መጠንከር ያየው የአላባማ ፍርድ ቤት፣ መድሎ ጸረ ህገ መንግስት ስለሆነ እንዲቋረጥ ወሰነ። ግን አስፈጻሚው፣ ለጠቅላይ ፍርድ ቤት ይግባኝ ስላለ ተግባራዊ ለማድረግ እግሩን ጎተተ። አድማው ተጠናከረ። በአውቶቡስ ላይ ያለው የቀለም ልዩነት ገደብ እንዲነሳ የባለ ሀብቶቹ ጭምር ፍላጎት ሆነ። ይግባኙን የተመለከተው የአሜሪካ ጠቅላይ ፍርድ ቤት፣ ህዳር 4 ቀን 1949 በመጓጓዣዎች ላይ ጥቁሮችን የሚያስገልለው ህግ ፀረ መንግስት ስለሆነ እንዲፋቅ የስር ፍርድ ቤት የወሰነውን አጸና። ጥቁሮች በወንበር መቀመጫ ልዩነት እንዳይደረግባቸው በመላ አሜሪካ የሚከበር ውሳኔ ሆነ። የጥቁሮች በአውቶቡስ ያለመሳፈር አድማ አንድ ዓመት ያህል ቆይቷል። በውሳኔው መሰረት፣ አውቶቡሶች ስራ ሲጀምሩ ሮዛ ፓርክስ በፊተኛው ወንበር ተቀምጣ ተሳፈረች። ሮዛ ፓርክስ፣ ባደረገችው አሻፈረኝ ባይነት የአሜሪካ ምክር ቤት የሰብአዊ መብት ተከራካሪ ቀዳማዊት እመቤት የሚል ማዕረግ ሰጥቷታል። ሮዛ ፓርክስ በ94 ዓመቷ አረፈች። ጥቁሮች፣ በመጓጓዣ ላይ የሚደረግባቸው መድልዎ እንዲያበቃ በፍርድ ቤት ከተወሰነ ዛሬ 69 ዓመት ሆነው።